ዛሬ በፓርላማ የጊዜያዊ አስተዳደሩን የስራ ዘመን ከማራዘም ጋር ተያይዞ ከወጣው አዋጅ ጋር በነበረው የፓርላማ ስብሰባ የሰማኋቸው ነገሮች በጣም ነው ያሳዘኑኝ። ስቲል ኢትዮጵያ ውስጥ ጭንቅላት እንደጠፋ በቃ ስብስቡ ዝም ብሎ ዴድ ቦዲስ እንደሆነ ነው በፓርላማው ያየሁት። ምን ሲሉ ሰማሁ? ተመልሰው ከዛሬ አራት አምስት ዓመት በፊት ትግራይ ላይ ጦርነት ከመጀመሩ በፊት የመጀመሪያ ጦርነት ይጀመር እያለ በፓርላማ ውስጥ ሲናገሩ እንደ ሲናገሩ እንደነበር ሁላችንም የምናስታውሰው ነው። እነሱ እስከ መቼ ነው የምንታገሳቸው? እስከ መቼ ድረስ ነው እነሱን የሚያሸንፍ ኃይል የለንም ምናምን በሚል ማለት ነው አብዛኛዎቹ የፓርላማ አባላት ጦርነቱ ትግራይ ላይ እንዲቀሰቀስ ታደርጉት የነበረው ነገር ቀላል አልነበረም። ከዛ የተነሳ ኤኒዌይ፣ ነገሩም የተጠናበትም የፓርላማው ስብስብም ከአብይ የሚወረወር አጥንት እሷን ለቅሞ ከመጮህ ውጭ በራሱ የሚያመነጭ ጭንቅላት የለውም። ዝም ብሎ እኔ የፓርላማውን ስብስብ የዴድ ቦዲስ ስብስብ እንደው በቃ ወይንም የሞተ ጭንቅላት ስብስብ አትሊስት ምናልባት ስጋቸው አልሞተም። በርግጥ ግን የሞተ ጭንቅላት ስብስብ ነው። ዛሬ ምን ሲሉ ሰማሁ? እንግዲህ ቅድም እንዳልኩትኝ ቀደም ብዬ እንዳልኩትኝ በዚህ የጊዜያዊ አስተዳደሩን የስራ ዘመን እድሜ ከማራዘም የስራ ጊዜ ከማራዘም ጋር ተያይዞ በተነሳው ስብሰባ አብዛኛዎቹ ከዚህም ከዛም ያሉት ምንድን ነበር ሲሉ የነበሩት እስከ መቼ ድረስ ነው መንታገሳቸው? እስከ መቼ? ለምንድን ነው ኢቨን ከሽብርተኝነትም እንዳነሳናቸው አልገባንም። ቅስቀሳው በሙሉ በፓርላማ የምታዩት በትግራይ ጥላቻ የሰከሩ ጦርነት የሚናፍቁ ነገር ግን በሰላም ስም በሰላም ካባ የተደበቁ በጣም የህዝብ ጠላት፣ የአገሪቷ ውድቀት፣ የህዝብ ሸክም የሆነ ጭንቅላታቸው ስትራቴጂ ሰላምን ልማትን ለማፍለቅ ያልታደለ ባዶ ቀፎ ጭንቅላት እንደሆነ የምታዩት በዛ ነው። እዴ አትሊስት ከዚህ ሁላ ጊዜ በኋላ አማራ ክልል ጦርነት አለ፣ ወለጋ ጦርነት አለ። በተለያየ የአገሪቷ ክልሎች ላይ በትልቁ በሰፊው ባይሆንም ብዙ ግጭቶችና እንትኖች እንዳሉ ይታወቃል። በተመሳሳይ ፓርላማ ውስጥ ቁጭ ብለህ እንዴት አድርገህ የሰላምን መንገድ እንደምትቀይዝ እንዴት አድርገህ ችግሮችን ተነጋግረህ እንደምትፈታ እንዴት አድርገህ ወደ ሰላም ማምጣት እንዳለብህ ነው። ግን እንደሱ አይደለም። ምክንያቱም ብቅድም እንዳልኳቸው ነው። ምናልባት ስጋቸው አልሞተም እንጂ የፓርላማው ስብስብ ጭንቅላታቸው የሞተ ነው። የዴድ ብሬን ስብስብ ቦዲ ከምለው የዴድ ብሬን ስብስብ ነው። እና በጣም ነው ያፈርኩት፣ በጣም ነው ያዘንኩት። እነዚህ ናቸው አሁን ነገ ጠዋት ኢትዮጵያውን የሆነ ነገር ችግርስ ቢነሳባት መፍትሄ ይዘው የሚመጡ በጣም የሚያሳፍር የሚያሳዝን። በእርግጥ ትግራይ ስቲል ጦርነት ውስጥ ነው። ምናልባት እንደ ድሮ አብይ አህመድ የኢትዮጵያን ጦር ሰብስቦ ከውጭም ከላይም ከታችም ጥይት ጥይት አይተኩስም እንጂ ነዳጅ ነዳጅ እንደማይገባ ወደ ትግራይ ባጀት እንደማይገባ አንዳንዴ ሲያሰኘው ደግሞ ፍርሃት ሲይዘው የጦር አመራሮች ሀብትና ንብረት ታገደ ሲል የምትሰሙት ብዙ ብዙ ነገር አለ። ኢንዳይሬክትሊ ልክ ከጦርነት ያልተናነሰ ነገር የሚያደርገው ቴ በሽብርተኝነት መፈረጅ ካለበት ጨፌ ኦሮሚያ ላይ ሽመልስ አብዲሳ ምንድን ነው ያለው? እኔ እንኳን ሽመልስ አበሳ ነው ምለው። በጨፌ ኦሮሚያ ምንድን ነው ያለው? ቴ ያደቀቅ እያንሰራሩ ነው። ተመልሰን ማድቀቅ ይገባናል። ከዚህ በላይ ሽብርተኝነት ይሄንን ያለው እኮ ጨፌ ኦሮሚያ ላይ በድብቅ አይደለም፣ ሚዲያ እየተቀዳ ነው። ፓርላማው ይህንን አንስቶ ቴ እነዚህ አንድም የብልጽግና አባላት፣ ሁለተኛ ደግሞ አይ ቲንክ በኃላፊነትም ቢሆን የኦሮሚያ ክልል መስተዳደር ሊቀመንበር ነው። ተሰብስቦ እኮ ጦርነት ስለማድረግ ስለማድቀቅ፣ ስለመበተን ከዚህ ውጪ እኔ ውስጥ ብልጽግና የሚባለው ከዚህ ውጪ ጭንቅላት የላቸውም። አብይ አህመድም ከዚህም ከዛም የቀረማትን ነገር ነው ብዙ ጊዜ የሚያወራት እንጂ ከራሱ ጨምቆ ከጭንቅላቱ የሚያፈልቀው አንዳች ነገር የለም። ለዛ ነው ሀገሪቷ ከቀውስ ወደ ቀውስ ከግጭት ወደ ግጭት እየሄደች ያለችው። ነገር ግን የኢትዮጵያ ሕዝብ ብሔር ብሔረሰብ እንዲያውቀው ነው ፓርላማ ውስጥ ያለ ስብስብ የነገሮችን መፍትሄ ይዞ የሚመጣ ስብስብ አይደለም። አብይም አይ ቲንክ የሚጠይቀው ሀሳብ የሚያፈልቅ አዋቂ ፓርላማ ውስጥ እንዳልሰበሰበ ያውቃል። የፓርላማው ስብስብ ሁል ጊዜ አብይ ሲናገር ለማጨብጨብ የተሰበሰበ ነው እንጂ ወይንም በራሱ በአብይ አህመድ ኃላፊዎች ጥያቄ ይጻፋል። የፓርላማ አባሉ ያው በሚሰበሰብበት ወቅት ጥያቄ ያነባል። ከዛ ውጪ ጥያቄ ለመጠየቅ መፍትሄ ለማመንጨት ግን የሚችሉ እንዳልሆኑ አብይም ራሱ ያውቃል እንደው ዝም ብሎ ከኢትዮጵያ ህዝብ የሚሰበሰብ የታክስ ገንዘብ ደሞዝ እየተከፈላቸው ደስ ሲላቸው ስብሰባ የሚያንቀላፉም ናቸው። በስብሰባ ጊዜ አይታችኋችኋል። አንዳንዱ ሲያንቀላፋ፣ አንዳንዱ ንፍጡ ሲናፈጥ የሆነ የዝርክርክ ጥርቅምና ስብስብ ነው። ለማንኛውም ትግራይ ጄኒውንሊ መሰረታዊ የሆነ ሰላማዊ ጥያቄ ነው ያላቸው። ነገር ግን አንዳንድ ጊዜ ሰላም ከማይፈልግ ስብስብ ጋራ እንደው እነሱ እንደ ሰላም ፈላጊ ነው፣ ግን ንግግራቸውን ው ስራቸውን ድርጊታቸውን፣ የሁልጊዜ ከየትግራይ ህዝብ ጥላቻ እንዳላቸው የምታውቀው የትግራይን ህዝብ ጥያቄ አይመልሱም። ነገር ግን እንደሱ እነሱ እንደሚፈልጉት ካልሆነ ግን በትግራይ ህዝብ ላይ ጦርነት ያነሳሳሉ። የትግራይ ህዝብ እኮ ጠየቀ በህግ ጠየቀ፣ በድርድር ጠየቀ፣ በሰላም ጠየቀ። ከተፈናቀልኩ ከተፈናቀልኩበት መሬት መልሱኝ፣ በህግ ግዛቶቼ ውስጥ ያሉትን ከመንግስት ታጣቂ ውጭ ያሉ ታጣቂዎች አሉ የሚያሳድዱኝ የሚገሉኝ፣ አስወጡልኝ፣ ድንበሬን አስከብሩልኝ፣ በሰላም ልኖርበት ብሎ ሰላማዊ የሆነ ጥያቄ ያው ከሁለት አመት በላይ በሁሉም መንገድ በህጉም፣ በድርድሩ፣ በሰላሙም ጠየቀ። ማንም እሱን ሊያደምጠው በፓርላማ ሱን አንስቶ ይሄ ህዝብ ስቃይ ይበቀዋል፣ እንግልት ይበቀዋል፣ ወደ ቀዩ ይመለስ፣ ሰላማዊ ኑሮውን ይቀጥል የሚል አሰማ። ሁሌ በሽብርተኝነት ጦርነት ይጀመር፣ ለትግራይ ያላችሁ ጥላቻ ነው። በስተ መጨረሻ ወይ ትግራይን አጥፍተህ የምትኖርባት ኢትዮጵያ ትኖር፣ ማብረጥ ጠፋለህ። ትግራይም እናንተ እነሱን እያሽሙ ነው። እኔ ደግሞ በተቃራኒው ትግራይ እንደዚህ አይነት የቀፎና የዴድ ብሬን ጭንቅላት ስብስብ በፓርላማ እየተሰበሰበ ሁሌ ጦርነት በትግራይ ህዝብ ላይ የሚዳል የሚደልቅን ስብስብ መታገስ የለበትም። ትግራይ ለህልውናው ኦፍ ኮርስ ከማንም በምንም ጋራ ቆሞ ይሰራል። አንተ ስታጠፋው እጅና እግሩን አጣምሮ ሁልጊዜ ጊዜ ይጠብቃል ማለት አይደለም። ሰላማዊ መንገድ ካላዋጣው በድርድር ካላዋጣው በህግ ካላዋጣው በሰላማዊ ጥያቄ ካላዋጣው በሚያዋጣው መንገድ ሁሉ ይሄዳል። በሚያዋጣው መንገድ ሁሉ ይሄዳል እንጂ እኔ አሁን ኢትዮጵያ ውስጥ ያለው ስርዓት እንኳንስ ለትግራይ አይደለም እዛ ለመሃል ከተማ አዲስ አበባ ለሚደፈሩ ይሁን ተጠልፈው ገንዘብ ለሚጠየቁ መፍትሄ ያመጣል ብዬ አላምንም። እዛው መሃል ከላ አዲስ አበባ ተጠልፈህ አስር ሚሊዮን አምጣ እንድትለቀቅ ለሚሉት እንኳን መፍትሄ ይዞ መምጣት የማይችል የበድን ጭንቅላታቸው የሞተ ስብስብ ነው። እውነቴን ነው የምነግርህ። ይሄ ጭንቅላት የሞተ ስብስብ ደግሞ እንኳን ፓርላማ ውስጥ አይደለም፣ ለትምህርት እንኳን ክፍል ውስጥ አታስቀምጠው። ምናልባት አማኑኤል ሄደህ መርፌ ወቅተ ታስቀምጠው ካልሆነ በስተቀር የኢትዮጵያ ህዝብም ከእናንተ መፍትሄ ሊጠብቅ አይችልም። በስድስት ዓመት ውስጥ ጭንቅላታቸው የሞተ ዩ ነው የዴድ ብሬን ስብስብ። አገሪቷ ማንም ጥሩ ጎረቤት እንዳይኖራት ከጎረቤት ሁሉ ጋር ተናጭተ ከሱዳን ጋራ፣ ከጅቡቲ ጅቡቲ ከሁሉም ጋር ተናጭተ ነው ያለው። እኔው ከኤርትራም ጋር እየተፋጠጥክ ነው ለጦርነት መንገዱን ጨርቅ ያድርግላችሁ። ኢንፋክት እዛ ኤርትራም ያለው አመራርም መሪው ኢሳያስ አፈወርቂም ያው ነው። እሱም ዴድ ብሬን ነው ምንም ሰላሳ ምናምን አመት ለኤርትራ ያመጣለት ነገር የለም ከድህነትና ከስደት ውጪ። በአጠቃላይ አፍሪካ ሪሶርስ አለ አው አፍሪካ ውስጥ ብዙ ነው የተፈጥሮ ሀብት አለ። ያንን የተፈጥሮ ሀብት ለመጠቀም የሚያስችል ፕሮፐርሊ፣ በትክክል ማኔጅ የሚያደርግ ማስተዳደር የሚችል ከኮራፕሽን የጸዳ ሲስተም የተዘረጋበት ነገር የለም። ሁሉም በመሰለኝ በደስ አለኝ እኔ አሁን ሕግ እናረቃለን ሕግ እናጸድቃለን፣ ሕግ እናሻሽላለን ሲባል እሰማለሁ። አሁን ማን ይሙት ኢትዮጵያ ውስጥ አብይ አህመድ በሕግ ሰርቶ ያውቃል? እ በድርድር በሕግ በንግግር በስምምነት ሰርቶ ያውቃል? አብይ አህመድ ደስ ያለው ሰኞ፣ ዛሬ ዛሬ የሆነ ነገር ይሰራል፣ ማክሰኞ ያፈርሰዋል። ከሶማሌላንድ ጋር ተደራደርኩ አምላክ ይመስገን ወደብ አገኘን ቅብርጥስ ምናምን አለ። ኮንሲኮንሱን አላሰበው። ይሄን ነገር ብፈርም ይሄን ነገር ብስማማ፣ ምን ነገር ይዞ ይመጣብኛል? ምን ማረግ አለብኝ? አያማክርም ሁላ ለማንኛውም። ችግሩ ከተፈጠረ በኋላ ደግሞ አይ ተሳስቼ ነበር ብሎ ሄዶ ደግሞ ከእንደገና ይቅርታ ጠይቆ ደግሞ ሰረዘ። ከኤርትራ መንግስት ከሻቢያው መንግስት ከኢሳያስ ጋራ ሳውዲ አረቢያ ሄዶ ተፈራረመ። ምን እንደተፈራረመ ማንም አያውቅም። ምክንያቱም በመሳለኝና በደሳለኝ ነው የሚሰራው። ከዛ በኋላ ምንድን ነው የሆነው በስንተኛው ጊዜ አብሮ ተዋጋ? ስንት ነገር፣ ስንት ጥፋት ኢትዮጵያ ላይ አመጣ? ስንት ንጹሃን ተገደሉ ሞቱ? ከዛስ በኋላ ከእንደገና እነሱ ደግሞ ሊጣሉ አሁን ይኸው ተፋጠው ነው ያሉት። ከአልቡርሃን ጋር በተመሳሳይ አሁን ከአልቡርሃን የሱዳኑ ጋር በተመሳሳይ ጠብና ጥል ውስጥ እንዳሉ እናውቃለን። አብይ አህመድ ከማን ጋር ተስማምቶ ምንድን ነው ሰርቶ የሚያውቀው? ለምን ከተባለ ኦፍ ኮርስ በህግና በስርዓት የሚመራ ህግና ስርዓትን በቅጡ የሚያውቀውም አይመስለኝም። እኔ ለዛ ነው በህገ መንግስት ጉዳይ በፕሪቶሪያ ጉዳይ በስምምነት ጉዳይ ሲነሳ አብይ እንደሱ አይሰራም። የአብይ ጭንቅላት ልክ ይሄ ምልህ እንደ ፓስቲ ቤት ጎረምሳ እንደ ፓስቲ ቤት ጎረምሳ መርህ የሌለው ደሳለኝ ተሰማኝ እያለ የሚሰራ ነው እንጂ ህግና ስርዓት ጠቅሶ የሚሰራ አይደለም። እንደሱ አይነትም ጭንቅላትም እንደሱ አይነትም ልምድም ስሌትም ያለው ስላልሆነ ሆነ ነው ኢትዮጵያ እስካሁን በኑሮ ድነት በለው በጦርነት በለው በግጭት በለው ከጎረ በዲፕሎማሲ በሁሉ ነገር ውድቀት ውስጥ ያለ ነው። ለዛ እኔ ህግ አይሻሻል ይሻሻል አይደለም፣ ህግ የምታሻሽለው ህግ ለሚያውቅ በህግ ለሚመራ በህግና ስርዓት ለሚኖር አመራር አስተዳደር እንጂ አብይ የሚሰራውን ስራ ከዚህ በፊት ከሶማሌላንድ ጋር ተፈራረምኩ ሲል ምክትሉ ደመቀ መኮንን የነበሩ ምክትሉ ጠቅላይ ሚኒስትር ምንድን ያሉት? ለዛውም የውጭ ጉዳይ ሚኒስትርም ነበሩ። እኔ ከሶማሌላንድ ጋር የነበረውንም ስምምነትም እንደ ህዝቡ ነው የሰማሁት። ማውቀው ነገር የለም። ምን ያሉት? ብቻው ነው የሚሰራው። ከኢሳያስ አፈወርቂ ጋር ሳውዲ አረቢያ ሲፈራረምስ ፓርላማው አያቅም፣ ምክትሉ አያቅም። ምን እንደተፈራረሙ ማንም አያቅም። ለዛ ነው እኔ ከአብይ ጋር ለመነጋገርም ለመስማማትም ለሆነ ጉዳይም ህግና ስርዓት መጥቀስ፣ ህግና ስርዓትን ለሚያቅ አስተዳደር ነው አመራር ነው የምለው። ለዛ ነው ፓርላማውም የደንቆሮ ጭንቅላታቸው የሞቱ እ ቦዲያቸው ብቻ ይሄ አካላቸው ብቻ ያልተቀበረ በፓርላማ ውስጥ የሚሰበሰብ የበድኖች ወይንም በአጭር ቃል የሬሳ ስብስብ ነው። ከነሱ የሚፈልቅ መልካም ሰላም የሚያመጣ ለኢትዮጵያ ህዝብ እንደው እድገትም የሚያመጣ ልማትም የሚያመጣ ነገር ይፈልቃል ብዬ እኔ አላስብም አላምንምም። የታየውም የሆነውም ውጤቱ እሱ ነው። ስለዚህ ዛሬም ላይ በትግራይ ያላቸውን ጥላቻ ደጋግመው ያነሳሉ። ለነሱ ትግራይ ብትጠፋ አይ ቲንክ ደስታቸው ነው ግን ያው በትግራይም በኩል ማሰብ መቻል አለባችሁ። ኢትዮጵያ ውስጥ ያለ ስርዓት የኢትዮጵያ ፓርላማ ምናምን ስብስብ ለእናንተም ያመጣው ሰላምም የለም ልማትም የለም እድገትም የለም። የሰላምም የልማትም የእድገትም ምንጩ ራሳችሁ በራሳችሁ ናችሁ። ቁጭ ብላችሁ አስቡ። እናንተም እነሱን መሸከም የለባችሁም። ምክንያቱም እነዚህ ይሄ ስጋቸው ያልተቀበረ ጭንቅላታቸው ሞቶ ልክ በቃ መጥተው ፓርላማ ተሰብስበው ሊያፈልቁት የሚችሉት ሁል ጊዜ ትግራይ ለምን ዝም እንላለን? ትግራይ ላይ ለምን እንደዚህ አናረግም? ነው የንግግር ኮሚሽን የሚባል አለ ሰላም ለማምጣት ሰላም ለማምጣት የተቋቋመ ኮሚሽን አለ የተባለ፣ ሌላ ጦርነት ይደግሳሉ እኮ። መሆን እኮ የነበረበት ከዚህ በፊቱ ጦርነት ብዙ አስተምሮናል፣ አሁን በአማራ ክልል በኦሮሚያም በተለያየም እንዴት ሰላም እናምጣ ሰላም ልናመጣ የምንችልባቸው መንገዶች ምን ምን ናቸው፣ እያልክ ነው የምትነጋገረው። ግን ወል እሱ እንደዚህ ለማሰብ እምልህ ወይ ከአምላክ ወይ ደግሞ ከክፍል የታደለ ጭንቅላት ከሌለ እነዚህ ሰውነታቸው ይሄ ቦዲያቸው ያልሞተ ጭንቅላታቸው የሞተ ሰዎች ሰብስበህ ልትሰማ የምትችለው ነገር የለም። ለማንኛውም የትግራይ መፍትሄ ያለው በትግራይ ህዝብ እጅ ነው። ሌላ ማንም መፍትሄ ያመጣ። ሰላማችሁ በእናንተ ነው፣ ልማታችሁ በእናንተ ኢትዮጵያ ውስጥ ያለ ስርዓትና መንግስት ቢመቸው ሊያጠፋችሁ ነው የሚፈልገው። ቢመቸው አቅም ቢያገኝ ሊያጠፋችሁ ነው የሚፈልገው። አሁን ተወጥሯል፣ በዚህም በዛም በዛም ተወጥሯል። ምናልባት ላጥፋችሁ ብሎ ቢመጣ እናንተ እንደምታጠፉት ያውቃል፣ እንደምታጠፉት ያውቃል። እኔ ለትግራይ ህዝብም ሰራዊትም ሁልጊዜ። የእናንተ ሰላምና ጸጥታ በእናንተ የሚጠበቅ ከሆነ ሰላምና ጸጥታ ኃይሎቻችሁን ሁሉ ያጠናክሯቸው አጠናክሯቸው። ዲዲአር ምናልባት በዲዲአር ከፈለገ የኦህዴድ ብልጽግና የራሱን ሰራዊት ይበትን። ትግራይ ውስጥ በዲዲአር ምንም ሰራዊት እንዳ ቢቻል የትግራይን ሰራዊት አጠናክሩት፣ እርዱ፣ ታግዙት። የትግራይ የሰላምና ጸጥታ ብቻ ነው። የትግራይን ሰላምና ጸጥታ አብይ አህመድ አዲስ አበባ ታፍኖ የሚወሰደውን ሰው እንኳን ማስጣል አይችልም። እንኳን ትግራይ መጥቶ የእናንተን ሰላምና ጸጥታ ሊያስከብር ይቅር። ስለዚህ እኔ ለትግራይ ህዝብም ለትግራይ መከላከያ ሰራዊትም ኃይልም ራሳችሁን በራሳችሁ አጠናክሩ። ከዚህ ከዛ የምትሰሙት የዝም ብላችሁ የጠላት ኖር ያትስሙ። አብይ የሚያመጣላችሁ ልማትም ሰላምም ጥቅምም የለም። ቢችል ሊያጠፋችሁ ነው። እናንተ ደግሞ ላለመጥፋት ራስን መከላከል አይ ቲንክ የተፈጥሮ ግዴታ ነው። ራሳችሁን መከላከል በምትችሉበት መንገድ ሁሉ ራሳችሁን አጠናክሩ አጠናክሩ እንጂ ፓርላማውም፣ ዛሬ ተሰብስቦ ስንሰማው የበድኖች የሬሶች ስብስብ ነው። እና አችን መልእክት ከታዘብኩት ነገር ለናንተ ላካፍል ብዬ ነው ብቅ ያልኩት። አይሆፕ ይጠቅማል። ሁሉም ኢትዮጵያዊ ደግሞ ሊሰማው ይገባል ብዬም ስለማምን እንግዲህ ቸርን ሰንበት መልካሙን ያሰማን። አመሰግናለሁ።